ማንን እኔ አላገኝም ያልሽ ጎዳሽኝ። በጣም እንዳታገኝኝ አልከኝ አላገኝ ጎዳሽኝ አገኘሽኝ አላገኝ ነገር የምታወሩት እንዴ? አሳይኝ ይለኛል እንዴ ለምንድ አሳየው ወይስ መለየት ከብ በቃ ታሳይኝ ከበደኝ በዙ ግ በጣምበጣም ነገር ነው። በጣም በዙ ግ ከዚህም በፊት ትዝ ካልሽ የሆነ ቪዲዮ ላይ እኔ በዓይኔ ካላየው ምንም ነገር አላምንም። እንዲ ብሩክ እንዲ ያደርጋል ቢባል እራሱ በአይኔ በአይኔ በብረቱ ካላየሁ አላምንም እያለች ነው ማለት ነው። አሁን ዛሬ ብሩክ መጥቶ እሺ ከሴት ጋር ካየሽ ሺ ምንድን ነው የት አለ? አንጪ የሰማሹም ነገር ካለ አንጪ ንገሪኝ። ማን የነገረሽ? እውነታውን አሳይኝ። ይኸው መጥቻለሁ። ጸጥ ብሎ ስሜን ከማጥፋት ከመወንጀል፣ ንገሪኝ ያለውን ነገር ምናምን ብሏት፣ በጣም ያ ሲጋትቱ ሲጋተቱ ነበረ። በጣም ከባድ፣ በቃ ከባድ፣ በቃ ሌላ ትኩሳት በቃ በጣም ይሄን በቃ ይሁን። ፍፄን እንኳን የማከባበር ማግኘት ጀስ ፍፄ ወንድማቸው ነው። ጀስ አንድ አይነት ሰዎች ናቸው። ግን መከባበር እንኳን የ የለበትም ነገር ነው ሲታየባቸው የነበረው ማለት ነው። እና ደስ አይልም ኦልሬዲ ማለት ነው። ለምን እንደሆኑ ታውቃላችሁ። እኔ ብሩክ እንደዚህ ያደርጋል ብዬን አላ አላ አላቅም ማለት ነው ና ጀስት ከዚህም በፊት ማለት እሱም ያለው ከዚህም በፊት ከአንቺ በፊት ነው ወይ ወይ ከአንቺ ከጀመርኩ በኋላ ነው ወይ እንደዚህ አይነት ነገር የተፈጠረው ምናምን እያለ በጣም እንትን ሲላት ነበር። በጣም ሲነጋገሩ ምናምን ነበረ ማለት ነው። ግን አንዳንድ አንዳንድ ነገር ላይ በመሀል የሚናገራቸው ነገሮች በጣም ይደብራሉ ማለት ነው እና የስ ይሄ ምጥ ማለት ይደብራል። አሁን ለምሳሌ እንደዚህ ንግግር ተነጋግራችሁ ተመልሳችሁ ነገር ደግሞ ለመታረቅ ትንሽ ይደብራል ማለት ነው። እኔ ብሩክ ጥፋተኛ ነው እያለም ሳይሆን በተነጋ ማለት በእንደዚህ ኃይል በጣም ኢሞሽናል በሆነ ንግግር መነጋገር ሲሆን፣ ተረጋግታችሁ ካሜራ ባሌለበት ነገር እራሳችሁ የበለጠ አሁን እልህ እያስገባት ነው ልጅቷ ማለት ነው ወይ ግን ናፍቆቶቼ የቤተሰቦች ማለት ነው። ሰላም ሰላም፣ ውድ የማርታ ዩቲብ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? ኔ ያለው ብላችሁ እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ ግብር ይስፋ ማለት ነው። እና እኔም ብላችሁ ማለት በጣም ደክሞኛል፣ ግን የሀይሚና የብሩክ እኔ ነገር ሆኖ ብኝ የመጣት ማለት ነው። ዛሬ ሀይሚ ወይ የሆነ ፎቶ ምናምን ይዛ ትመጣለች ብዬ ነበር የጠበኩት ማለት በቃ ፍጹም ነው የመጣው። ምናምን እኔ ፍጹ እያሳዝነኛል በየሄደበት ቦታ ታዛቢ የሚሆነው ነገር ታዛቢ በቃ ዝም በቃ በቃ ዝም። አሁን አንተ ምንድን ነው አስታራቂ ነህ ወይ ልታስማማ ነው ወይ የመጣከው ምናምን ግን ዝም ምን በቃ የእኔን ጌታ አይችልበትም እኮ ንግግር። በቃ እንትን እራሱ በቃ ስም እንት ይሄ ጎንጮ ልጁን ይዞ በቃ፣ ኧረ ተው፣ እንደዚህ ያትነጋገሩ ተስማሙ እንጂ ሲያሳዝን። በዚህ ድም የሚያሳዝን ማለት ነው። እነሱ ለምን እንትን ነገር ለሚታረቁ ነገር ማለት ነው። እና ኤኒዌይስ ተረጋጉ፣ ተረጋጉ። ለምን ማለት በፍቅረኛ ማቾች ነገር ላይ መሀል ላይ ያለ ነገር ነው። ያው ብሩክ መጀመሪያ እንደተናገረው እኔ ነገሮችን እያስተካከልኩ ደስ በሚል ላይፍ ላይፌን እያስኬድኩ ነበረ። ግን አንዳንድ ጊዜ አሉ ነፍሳት ነፍሳቱ ቀረሆን ጨምሮ እና፣ ግን የዛሬው ንግግሩ ትንሽ ይደብራል ማለት ነው እና በቃ የሆነ ህል ነው እና በቃ ሲሟገቱ ምናምን ነው እና ጀስት የሆነ ሳሌ ምንም አይመለከትሽም ምናምን ሁሉ እስከማለት ደረጃ ደርሷል ማለት ነው ብሩኬ ከም ዳውን እንኳስ በሜዳ ማለት ለምን እልህ ጥሩ አይደለም። ለምን ሌላ ሌላ ነገሮችን ይዛችሁ የምትመጡት ማለት ነውእና በተቻላችሁ አቅም ተረጋግታችሁ አዲስ አበባ ገብታችኋል። ቡታጅራ እንኳን ብትሆኑ እሙሽ እንኳን ታስታርቃችሁ ምናምን ነበረና እና ተረጋጉ። በተረጋጋ መንፈስ ምንም ነገር ማውራት ምናምን ደስ ይላል። ገባችሁ በጣም ደስ ይላል። ላይት በሆነ መንገድ ማለት ነውና አንዳንድ ጊዜ እኛ ሰዎች አን ቾኮል ለምሳሌ ሀይሚም ያላየሹን በኢኒሻል ተረጋገጠውን ነገር ጀስት ሶ ብዙ ሰዎች አሁን ኤዲት የተደረገ ቪዲዮ ሊኖር ይችላል። ብዙ ብዙ አሁን ስንት ስንት ስንት ነገር መችስ ለአንቺ ነገር ሽማንች የሶሻል ሚዲያ ተጠቃሚ ነሽ፣ ስንት ነገር የሚሰራበት ዘመን ላይ አሁን እያለ ብሩኬን በእንደዚህ አይነት ነገር መወንጀል ማለት በጣም ያሳፍራል። ማለት ለምን እውነታውን ስታቂ አንች ራሱ ይጸጥትሻል። ገባሻ አደለ ለምን በኋላ የሆነ እንትን የምትይበት ነው። ጀስ እናንተ ነገ ዞራችሁ ትታረቃላችሁ። መችም አትለያዩ ሰዎች ናቸው። አንቼና ብሩክ ማለት ብሩክ እና ሀይሚ ማለት ማጣላት ማለት የስ በጣም ግመል በመርፌ ቀዳዳ እንደመሽሎክ ማለት የውነት፣ መችም አይጣሉ መችም አይጣሉ ማለት ነው። እኔ የኔዎቹ ጨረቆቹ ፋሚሊ ያው በፍቅር ምካል ደግሞ ያለ ነው። ይህን ጋባ እርግታችሁ ብሩኬ አይዞክ ምናምን እያላችሁ የምታሽቀብጡ ሰዎች ማለት ነው እነሱ ይታረቃሉ። ሴት ልጅ በቃ ያለ ነው ይሄ በሁላችን በሶሻል በእኛ በግላችን ራሱ እኛ ጋድ ባናውጠ ራሱ ያለን መጣላት መታረቅ ያለ ነው እና ጀስት እንትን ማለት ነው የሚያስፈልገው ማለት ነው፣ ነገሮችን ተነጋግሮ በስምምነት ማድረግ ነው። ሀይሚም ተረጋጋል ብዬ አስባለሁ። ይሄ አሁን እልኸኝነት ነው። ብሩክን በእንደዚህ አይነት መንገድ ሲያናግራት እሷም ምን አይነት መንገድ እንትን እንደምትለው ታውቀዋለች እና ኤዲት ምናምን ሊሆን ይችላል፣ ምናምን ብዙ አለ። አሁን በፊት ፎቶ ምናምን በፊት የነበረውን ጓደኝነት ምናምን አይተው ያን ነገር ቀይረውት ምናምን አርግተውት ሊሆን ይችላል ኤዲት በሆ ነገር። ደግሞ ሰውን መክሰስ በኋላ መዘዙ ብዙ ነው እና ሀይሚሽዬም ተረጋጌ ነው የምለው ማለት ነው። እና ተረጋግታችሁ ለምን አይናችሁን ነው የሰው ጆሮ ሳይሆን አይናችሁን ማመን ያለባችሁ፣ ማለት ራስሽ ያየሽውን ነገር በቃ በአይንሽ ፎቶ እንኳን አንስቶ ቢስጥሽ ማመን የለብሽም ለምን የሰው ልጅ በጣም ብዙ ተንኮለኛ አለ። ሰው በጣም ወዳጅ እንዳለ ሁሉ ጠላት አለና በአይንሽ ያየሽውን ነገር ነው አይንሽን ነው ማመን ያለብሽ እና ሄምሾ